አሰላሙ አለይኩም ረህመቱላሂ ወበረካቱ ድና የተከበራችሁ የቻናል የተከታታይ ቤተሰቦቼ ውድ አገሬ ልጆች እንደምን አላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙት ይበልልኝ። እንዲሁም ክርስቲያኖ ወገኖቼን ሰላም ሰላም ሰላም ብያለሁ። ሰላማችሁ ብዝት ትርፍ ይበልልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። አላህ ይጠብቀን ይጠብቃችሁ። ኢንሻላህ ያሰባችሁትን ሁሉ ያሳካላችሁ ከመጥፎ ነገር ይጠብቀን ይጠብቀን ይጠብቃችሁ። ሀገራችንን ኢቶን ሰላም ያድርግልን፣ ከዘረኝነት አላቆ አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን ያ ረብ። ሀገራችን ሰላም አላህ ያድርግልን። ዋናው ነገር ሀገር ሰላም ቢሆን ነው። ሁሉም ነገር የሚያምረው ሀገር ነው እና የትም ሀገር ብንዞር ብንዞር ሀገር ላይ ነው ሲደረስ በቃ ማንነታችን ነገራችን እዛ ሀገር በሰው ሀገር ስንኖር አንድ የሀበሻ ወርቆ ተገኘ አንድ ሀበሻ ወርቅ አለች። እንደዚህ ማንነታችንን ዘራችንን በቃ የሚያውቅ የለምና ሰርጋችንን ሞታችንን በሀገራችን ላይ ሲሆን ደስ ይላል። የከለሊት ከብሎ ዘመድ አዝማድ በሁሉም ነገር እና ሀገራችን በሰላም ያብቃን ያሰብነውን አሳክቶልን ማለት ነው። ዛሬ ደግሞ ሱመያና እንደው እነዚህ ልጆች ማለት ነው የግራ አይገባኝ ሀዩ ግን በነገራችን ላይ ሀዩ ሙስሊምነች ወላደለችም እስኪ ንገር ይበሷአል እየጨፈረች ማለት ነው እንደዚህ እየጨፈረች ሚዳ ላይ ይሀት ማለት ነውእና አሁን ደግሞ ሱመያን እየሀደደቻት እያስጨነቀቻት ነው አለቀሽን ባለቤት አንድ ነገር የሆንና ካአንቺ ራስ አልወርድም ምንም ነገር እንዳይነቀው እያለች ባሌን እያለቻት ነው ማለትነው ስት እስ ስትማ ማለት ነው እኔ የምልሽ እመቤት ሱመያ፣ እመቤት ልበልሽ እንጂ እመቤት በጣም የጠገብሽው ወጥ የረገጥሽው አልመሰለሽም? በጣም የጠገብሽው ናና ብትዩ ሆ ነው። ለምንድን ነው ባለቤት የምታሰቃየው? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ። እንኳን ሳልናገር ተናገሬ እንኳን። ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን እንፈራ አይደለም እንኳን መፍራት አይደለም፣ ምንም ምንም ልታረግኛችው። ምክንያቱም ታውቂያለሽ፣ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብቼ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ። ይሄ ደግሞ ሀዩ አይደለሁ ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብዬ አልቀመጥም። ተቀምጠሻል ባዩ ገና ግቢሽ ውስጥ ጉልት ብለሻል። ኢትዮጵያን ያለሽ ተጎልተሻል። ከመጎለጥ አትመጭም አትመጭም። እኔ ኢትዮጵያ አይደለሁም ያለሁት ኢትዮጵያ አይደለም ያለሁት ጭንቅላት በአንቺ እንትን የ አንቺ ግን ወላሂ ልብ ንሮሽ ማለት ነው። አንቺ ልብ ንሮሽ ፓስፖርት እንኳን የለሽም። አንቺ ልብ ንሮሽ የየመንን ባህር አቋርጠሽ ከመጣሽ እኔ የመን ወላሂ እመጣልሻለሁ። እኔ የመን ቅጥሬ ነው የመጣልሻለሁ። እኔ አንቺን ፈርቼ አንቺ አልተቆነጠሽም። እኔ አንቺን የሆነ ቀን እኔ አንቺን ካልሰራውልሽ እኮ እኔም እንዳንቺ አላወራም እኔ አንቺን እንዳልፈረውሽ ማለት በተግባር አሳይሻለሁ። ይችን ቀን ይችን ቪዲዮ በደንብ ይሽ። እኔ አንቺን እንዳልፈራው በደንብ አሳይሻለሁ። እኔ ማንን ማፈርቻ አርጥም። እኔ አንቺን የምሸሻው ለልጆች ይፍራቻል። እብድ ስለሆነች፣ ጤነኛ ስላልሆንሽ፣ አይምሮ ስለሌለሽ አስተሳሰብሽ እንደ እንደ እንደ በግ ነው የምታስበው አንቺ አንቺ እየታቀፍሹ በጋኝሽ ከአንቺ ከአንቺ ይበልጣል በግ ማለት ነው። በግ ከአንቺ ማሰብ ይበልጣል። አንቺ አይምሮሽ ስለተነካ አይምሮሽ ትክክል ስላልሆነ ነሽ፣ እኔ የምሸሸው እንጂ አንቺ ማን ስለሆንሽ ነው የሚፈራሽ? አንቺ ማን ነሽ? አዩ እኔ ለምንድን ነው የምፈራሽ? ነ አንችል እንዲ ባሌን ቀማሽኝ እንጂኔ ባሽላል ቀማው የልጆቼን አባት ወሰድሽው እንጂኔ የልጆችሽ አባት አሎ ት አለብኝ እና እንደምትሏት እየሀደድቻት ነው እንደምትሰሙት ማለት ነው። ታህድር ላይ ናቸው። እየሀደደቻት ነው። ሱመያን አለቅሽም፣ ባሌ የመላይ መቶ ጫት እየቃመ ዝርክርክ ብሎ በአንቺ ሰበብ አለቀሽም። ደግሞ ሱመያ ማለት ነው። አሁን ያለሁት ዱባይና ኡማን ክልል ነኝ። በዛ መስመር እንደ ሱመያ ምን ነው አንቺ? ባለፈው ባህር ዳር ነኝ ታያለሽ። አሁን ደግሞ ወደ ዱባይ ምን ወሰደሽ? እንደ በየአገሩ ነው የምተሽከረከሪው ባለፈው ባህር ዳር ገብቼ አበባዎቹ፣ ከብቶቹ፣ ጥጃዎቹ ያልሻ፣ ዶሮቹ ገጠር፣ ደቡብ ጎንደር ደቡብ ጎንደር ውስጥ ነኝ ያለሽው አልነበር እንዴ? አሁን ወደዛ ወደዚህ አንቺን የሚያንሸራሽር ምን አገኘሽ ማለት ነው? ሱመያ አረ፣ እናንተ ልጆች ተውት፣ ተውት። ወላሂ ላዚም እኔ እንጃ። እኔ ደግሞ የምትምሉትስ ነገር ማለት ነው የምትምዩ ነገርስ፣ ወላሂም እያላችሁ የምትሰሩት ነገር ማለት ነው ያው ለማፈመስ ብላችሁ ነው እንጂ ሁላችሁም አንድ አከር አንድ ክልል ትሆናላችሁ። አኬድ ማለት ነው አኪድ። እና ቤተሰቦቼ ለማንኛውም ላይክ ሼር ሰብስክራይብ አድርጉ። ላይክ ሰብስክራይብ አድርጉ። ሁላችንም እጅ ለእጅ ታያይዘን እንደግ ማለት ነው። እና ማለት ነው እንግዲህ ሱማያን እያደደቻት ነው ማለት ነው። ያው ወልኪያ ሱመያ ታገኘችሽ። በነገራችን ላይ ሀዩ አለቀልሽ ማለት ነው። እና ቤተሰቦች ላይክ ሸር አድርጉ። እነሱ በዛም በዚህም ብለው ፌመስ ሆነዋል ማለት ነው። በዛም በዚህም ብለው ፌመስ ሆነዋል። ማንኛውም ጨዋታ እንግዲህ ሀዩዬ በነገራችን ላይ እንደው ወላ አትቀየሙኝ ነው ማለት ነው። ሀዩ ሙስሊም ነች፣ ክርስቲያኖች ላይ ማወቅ ብቻ የምፈልገው ማለት ነው። ወላህ እያለች ከዚህ በፊትም ስትጨፍር ያቻታለሁ። ውይ ግቀጥላ ማለት ነው። ፀጉሯ አለቃ። አሁንም ደግሞ እንደዚህ እኩና ስትጨፍር ስትጨፍር እኔ እንጃ። ሰይድ ጋር እንግዲህ የሆነ ቢዝነስ ስምምነት አድርገው ነው እንጂ እውነት እኔ እንጃ። እና በሰው ላይ እየቀለዩ እውነት መስሎን ሱመያም እንደዚያ አንዳንድ ሰዎች በጣም የእውነት ሱመያን ያመኗታሉ። በጣም ጀግና ነሽ ልጆችሽን እንደዝኩኝ እሷም ደግሞ ጎንደር፣ ባህር ዳር ገብቻለሁኝ ከባህር ዳር ደግሞ ደቡብ ጎንደር ወደዛ ሄጃ አለሁኝ ብላ እያወራች ነበር ማለት ነው። አሁን ደግሞ ያለሁት በዱባይና በኳተር እንትን ላይ ነኝ ያለሁት የለሁም የመን ብትመጪ እመጣልሻለሁ ወንዴ፣ ተው፣ እሺ፣ ወላሂ እያለች እየማለች ነው ሶመያ ማለት ነው እና ለኩል ህል ያው እንደው ሀቅ ሀቁን ለሰው ብታስተምሩ ጥሩ ነው። እኔ እንደኔ እንደኔ በቃ ውሸት ውሸት ውሸት ውሸትውሸውሸሸ እንደው ሰው በቃ በነገራችን ላይ ዩቱብ የሚወደው እንደህ እንደዝኮኑ እንደዝ ኑእንደዝ ኮኑ ብለው የሚሉትን ነው እንጂ እንደዚህ አሞኛል፣ እርዱኝ፣ ሆስፒታል የታመመ በቃ እውነተኛ ለእኛ የሚጠቅመን ደግሞ እንደዚህ ስለ ሃይማኖታችን ዳዕዋ በቃ ብዙ ዒልም የሚያስተምሩትን አይከተሉም። ወላሂ ከኔ ጀምሮ ማለት ነው፣ የምንከተለው በቃ ውሸት ውሸት ውሸት ውሸት ውሸት በቃ። እንደዚህ ኮነ፣ እንደዚህ ኮነ፣ አብሬሽ የተጣሉ ሩታ ረገዘችው በቃ ውሸት ነው። እንደገና ደግሞ ማልተጋቡን በቃ ውሸት። ሰውን በውሸት እንደ ህፃን ልጅ እኔ እንጂ የሰው ልጅ እኮ ህፃን አይደለም። አንድ ሰው በቃ የሚጠቅመውን ተተከታተል ነው ያንን ሰው መርዳት አለብን። እንደ መሳኪኖች በቀድም ፋጥማ ፋፊ የሚሏት ልጅ አለች። እንደኛው ስደተኛ ነች፣ ግን ታማ ነው ሀገር የገባቸው ማለት ነው። ታማ የጉሮሮ ከንሰር ይዟት ከስራ ቦታ ወደ ሀገር ገባች። ምስኪን አላህ ይሽፊ ያረብት ትንድ አይነት ሙሲባ አላህ ይጠብቀን። እሷ ባለፈ ትናንትና አሁን በቀደም እያየኋት ነበር። ቪዲዮ አንሰብ እስከራቢ ያደረግናት ማልሽ እንደው ሰላሳ ሺ አስገቡኝ ትላለች እሷ ማለት ነው። ወላሂ መርዳት ያለብን መከታተል ያለብን ውድ የአገሬ ልጆች ኢትዮጵያውያንና ኤርትራውያን፣ በቃ እንደዚህ ያሉትን ሰዎች ነው አጅር የሚያስገኘው። ታመው ለህክምና ያጡ መታከሚያ እርዳታ ከሚጠይቁ ዩቱብ ካላቸው ያን ዩቱብ ሸር በማድረግ ዩቱብ ራሱ እኮ ይከፍላቸዋል። ከማንም እንዲጠብቁ አያስፈልግም ታታየላቸው እይታ ካለው? አይደለም በየወሩ የራሳቸው ደሞዝ ይወርድላቸዋል። ብዙ እይታ ካላቸው ማለት ነው ሙ 10 ሰው 5 600 ሰው አይቶቸው አይደለም ግን እሱ አሁን፣ ሌሎቹ በቃ በስንት የሚቆጠር ሰብስክራይብ ይዘው እሷ 30 ሺ እገባለሁ፣ ወላሂ 300 ሺ 400 ሺ ከዛም ከዛም ከዛም በላይ ብትገባ ማትስታህል ወላሂ። ሙስሊም ክርስቲያን ወገኖች ተባብራቸው ማለት ነው። ይታመመ እና ባለቤቷ ሲያወራ ሰምቼ፣ ሆስፒታል ያለ ጉድ አለ። እንደው ገንዘብ ካላችሁ እንዝናና ብላችሁ ይዛችሁ የምትመጡትን ገንዘብ እንደው ዝም ብለን ወክ እናድርግ እንጨፍርበት ብላችሁ አታውጡ። አንድ ኪሎ ሙዝ ገዝታችሁ ውሃ ውሃ ውሃ ሃይላንድ ውሃ ገዝታችሁ እዛ ጠይቋቸው አለው። እውነት ነው እንደ ሃይላንድ ውሃ ገስታችሁ እነዛን ሰዎች ጠይቋቸው። አጅሩ ከብ ወላሂ እውነት ነው። ሆስፒታል ውስጥ የሚጠይቃቸው የለም ጥያቄ የለላቸው አለ ከሩቅ አገር መተው ውጣ ውረዱ ታውቃላችሁ። እንግዲህ በኑሮ ውድነት ከሩቅ ሀገር መተው ለሕክምና ብለው የቤት ኪራይ አለ። በረብዙ ብዙ ነገር በረንዳ ላይ ተኝተው የሚያድሯአሉ ቤተሰብ ታሞባቸው የውሃ መግዣ ደግሞ፣ በነገራችን ላይ ዝም ብሎ ቁጭ ሲል የሰው ልጅ ይርበዋል እንደው ስራ ላይ ቢዚ ሲሆን ነው እንጂ ቆይችን ሰርቻት ቆይችን ሰርቻት ሲል ነው እንጂ ራቡ የሚታገሰው። አለበለዚያ በዛ በዚህ ቦታ ቁጭ ሲል በቃ ሁሉም ነገር ጨለማልና፣ እንደው እንደዚህ ዩቱበሮች የሆናችሁ እናንተ ፌመሶች ማለት ነው። እስኪ ላጅር እንደዚህ በቃ ከይር ነገር ዛሬ ባህር እንውጣ፣ ዛሬ እንዲህን እንግባ፣ ዛሬ ይህን እናድርግታ የምትሉ እዛ ገብታችሁ ሰው ብትረዱ እያለ ነበር እሱና ወንድማችን ሚስቱ ያው ታማል። እሱ ለህክምና የፋፊ ባለቤት ለህክምና እዛ ስላለ ያየ ነበረ ማለት ነው። ያየውን ነገር ነው የተናገረው። ወላሂ ያየውን አንድ ሰው እየስጠይቀው ምን ትፈልጋለህ ስለው፣ እንደዚሁ የካንሰር በሽታ ምግብ መብላት አይችልም። አጥሚት የሚያመጣልኝ ዘመድ አለ። እንግዲህ አጥሚት እንግዲህ አስቦት፣ ወላሂ ለአዚም አንዲት የሻሂ ብርጭቆ ዱቄት በጥብጦ አጥሚት መስራት ማለት ነው። ያቺ ውድ የምኮንባቸው ሰዎች አሉና የሰው ልጅ እንደው አጀር ለማገኘት ተታሰበ ሁላችንም እኔ ለራሱ እንዲያስተነትን ነው ያደረገኝ። ወላ ያንን ነገር ሲናገር ውሀም የሚጠማቸው አለ። ምግብ በቃ ጉሮሯቸው የማያኝክላቸው ስንቶች አሉ። ፈሳሽ ነገር የሚፈልጉ ያንን ደግሞ ሰው ይላል እኮ ወገኖች ማለት ነው። ሰው ይላል፣ ዘመድ ይላል። እና ደግሞ ተሩቅ ተመጣ ያ ሰው ማንም አያውቅም። ለሀገሩ እንግዳ ነው የሚሆነው። እና ብንጠያየቅ ባይነኝ አላህ ይጠብቃችሁ። በያላችሁበት ሰላማችሁ ይዝትትርፍ ይባል። ላይክ፣ ሸር፣ ሰብስክራይብ አድርጉ ወገኖቼ። ሁላችንም አላህ ያስተዛዝነን፣ አላህ ያዋደን፣ አላህ ያፋቅረን። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን እላለሁኝ። ውድ የሀገሬ ልጆች አላህ ልቦና አይስጠን። እንግዲህ ሱመያና ሀዩ ማለት ነው ተስማሙ። ተስማሙ ነው የምለው እኔ በነገራችን ላይ ተስማሙ። ሀዩም ደግሞ እንደዚህ እንደው አሁን ሂጃብ ትለብሻለሽ፣ አሁን ትጨፍሪያለሽ። ማየስላህ ወላ ኪዳ ወላ ማየስላህ። አሁን ማሻላህ ሂጃብ ስትለብሽ ስታምር እና ደግሞ እንደዚህ ስትሆኝ በጣም አያምርም ማለት ነው። ሂጃብሽን አድርጊ፣ ግልጽታ ትበይ። ሙስሊሙ ክርስቲያንም ብትሆኑ እንደዚህ መሆን ጥሩ አይደለም እና ኢንሻላህ ና ልጅ እየጠራች ነው አለ ኩሌ ሃል ላይክ ሸር አድርጎ ቤተሰብ ሁኑ አበረታቱኝ፣ አግዙኝ። ሸር አድርጎት ያው እም ለእኛም ጥሩ አይዲያ እያረጋችሁልን ነው። ጠንክሩ ስሩ። ሱመያም ሰኢድም አላህ ይጠብቃችሁ፣ ሀዩም ሁላችሁም። ሰርቶ መብላት ትልቅ ነገር ነው፣ ግን ያው ውሸት ባይሆን እነሱም እኮ በቃ ምን እንስራ ለማለት ያህል ነው እንጂ እኔ እንጃ ብቻ ያው ስራ ነው፣ ቢዝነስ ነው። ሁሉም ነገር ቢዝነስ ነው፣ ለቢዝነሳቸው ሲሉ ነው። እና ሁላችንም በያለንበት አለም ዳርቻ ሰላማችን ብዙ ተፈረት ሰላም ለሀገራችን ሰላም ለሕዝባችን እላለሁኝ። ኢንሻአላህ ነአም። ልጆች እየጠሩ ነው። ቪዲዮት ትሰራ ማላችሁ ነገር እኔም አላቆምኩትም።